አሻማሻም ጤና ይስጥልኝ ዛሬ ጉዞዬ ከአዲስ አበባ ወደ ምድረገነት አርባ ምንጭ ከተማ ነው። በኢትዮጵያ አየር መንገድ 12 ሰዓት ነበር። አየር መንገድ የደረስኩት የው ደርሻለ ውስጥ ገብቼ ማረፊያ ላይ ቁጭ ብያለኝ። ቁርስ መብላት ነበረብኝ። ስፔሻል ሻይ በተቆራጭ ቁርስ ተቋደስኩኝ። ከዛ በኋላ ቼክ-ኢን አድርጌ ትኬቴን ተቀብያለሁኝ። ቀጥሎ ደግሞ ወደ አውሮፕላናችን በሚያደርሰው ባስ እንግዲህ አየር ማረፊያ ላይ የሚገኙ የተለያዩ አውሮፕላኖችን እየቃኘን በቀጥታ ወደ አውሮፕላናችን እየተጓዝን እንገኛለን አሁን ወደ አውሮፕላናችን ደርሰናል ቦይንግ 737 አውሮፕላን ነው ወደ አርባ ምንጭ ከተማ ጉዞ የሚያደርገው ይኸው ላችሁ የተለያዩ የውጭ ሀገር እንዲሁም ደግሞ የሀገር ውስጥ ቱሪስቶች ወደ ምድረገነት አርባ ምንጭ ከተማ እየተመሙ ይገኛሉ ተራችንን ጠብቀን ተሰልፈን ወደ አውሮፕላኑ እየገባን እንገኛለን። ይህ አውሮፕላን በጣም ግዙፉ አውሮፕላንና ኢትዮጵያ እንግዲህ በዚህ በአቪዬሽን ታሪክ ከተጎናጸፈቻቸው ግዙፍ አውሮፕላኖች መካከል አንዱ ነው፣ ቦይንግ 737 እንኳን ደህና መጣችሁ ብለውናል የኢትዮጵያ አየር መንገድ የዕለቱ የዚህ አውሮፕላን አስተናጋጆች አብራሪዎችን ጨምሮ። ከተዘጋጀልን ቦታ ተቀምጠናል። አውሮፕላናችን አኮብክቦ እንግዲህ በረራ ሊጀምር ነው። ቀበቷችንን አሰረ፣ ተንደረደረ፣ ወደ ሰማይ ከፍ ማለት ጀመረ። ከጉዟችን ላይ መጠጥና ምግብ አቀረቡልን። እኔ ደግሞ ሳንዱች ነበር የተቀበልኩት። ከዛ በኋላ ውሃ ጠጣሁኝ። ጉዟችንን ጀመርን። እንግዲህ እኔ በተቀመጥኩት በኩል ያው ወደ አርባ ምንጭ በስተቀኝ በኩል የተቀመጥኩት የተለያየ የሀገራችንን የምድር ገጽታ እየተመለከትን አየሩን እየቃኘን ጉዞ እያደረግን እንገኛለን። በቀጥታ ወደ አርባ ምንጭ እየተቃረብን እንገኛለን። የአባያን ሐይቅ መመልከት ጀመርን። የጫሞም ሐይቅ ይታያል። የአርባ ምንጭ ዙሪያ መልክአ ምድር እንዴት ደስ ይላል መሰላችሁ! ከአርባ ደቂቃ በረራ በኋላ አርባ ምንጭ አየር ማረፊያ ደርሰናል። አውሮፕላናችን በሰላም አረፈ። እንዴት ደስ ይላል መሰላችሁ። ከአውሮፕላናችን ወረድን። በርካታ ቱሪስቶች አርባ ምንጭ ከተማን አቋርጦ ወደ ተለያዩ አካባቢዎች ለጉብኝት እየሄዱ ይገኛሉ። በአርባ ምንጭ ከተማ ውስጥ በሆቴልና ቱሪዝም ዘርፍ የሚሰሩ በርካታ ሆቴልና ሎጆች እንግዶችን ለመቀበል አርባ ምንጭ ኤርፖርት ግቢ ውስጥ ይገኛሉ። እንግዶችን እንኳን ደህና መጣችሁ ብለው ወደ የትራንስፖርት አማራጮቻቸው እያስገቡ ይገኛሉ። በጣም ደስ ይላል። ሁላችሁም እንግዲህ ወደ አርባ ምንጭ ከተማ ኑ፣ የአርባ ምንጭን ልዩ የቱሪዝም መዳረሻ ስፍራዎች ጎብኙ። እጅግ በጣም አመሰግናለሁ። በሌላ ቭሎግ እንገናኛለን። እስከዛው ድረስ በያላችሁበት ቻው ቻው ቻው። መልካም ጊዜ ይሆነላችሁ።